የእስራኤል ታላላቅ የፖለቲካ ሰዎችና የፓርላማ እንደራሴዎች ዌስት ባንክን ጠቅልሎ የእስራኤል አካል የማድረግ ሀሳብ ነባር ነው። ግን እንዳሁኑ ከፕሬዚዳንቱ አንስቶ የአሜሪካ ሹሞችን በታላቁ ማስቆጣቱ የተሰማው አሁን ነው። ጉዳዩ በተለይም አሁን የአሜሪካ ሹሞችን በቀጥታ ለተቃውሞ አስነሳቸው ከተባለ ነገር ወዲህ ነው። ዌስት ባንክን ወደ እስራኤል የማጠቃለሉ ነገር ክኔሴት በተሰኘው ፓርላማ ሲነሳ የሰሞኑ የመጀመሪያው አይደለም። ቀደም ሲል ፓርላማው በዚሁ ጉዳይ የህግ አስገዳጅነት የሌለው ተምሳሌታዊ ሕግ አጽድቆ ነበረ። ያንም ቢሆን ጉዳዩ ተቃውሞ አላጣውም ነበረም ክኔሴት። አሁን ግን ዌስት ባንክን ወደ እስራኤል በመጠቅለያ ረቂቆች ላይ ከመወያየትም አልፎ ቀዳሚ ይሁንታውን ሰጥቶባቸዋል። ነገሩ የእስራኤል ዋነኛ አጋር ተደርጋ የምትቆጠረው የአሜሪካ ሹሞችን አናዷቸዋል፣ አስቆጥቷቸዋል። ሬውተርስ እንደጻፈው የእስራኤሉ ፓርላማ ለዌስት ባንክ መጠቅለያ ረቂቅ ሕግ ቀዳሚ ይሁንታውን መስጠቱን ፈጥነው የተቃወሙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። ሩቢዮ የክኔሴቱን እርምጃ የተቃወሙት በጋዛ ሰላም ለማስፈን የተጀመረውን ጥረት ያጨናግፋል ብለው ነው። በጋዛ ሰላም ለማውረድ ቀዳሚው የተኩስ አቁም የተደረሰው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባቀረቡት ባለ ሀያ ነጥቦች ሰላም እቅድ መሆኑ ይታወቃል። የአሜሪካው ምክትል ፕሬዚዳንት ጄይዲ ቫንስ በእስራኤል ፓርላማ ድርጊት መከፋታቸውን አልሸሸጉም። ለአሜሪካ የቀጠናው የሰላም ጥረት የእስራኤል ፓርላማ እርምጃ የስድብ ያህል ይቆጠራል ብለዋል ቫንስ። የእስራኤል የፖለቲካ ሹሞችም ከአሜሪካ ፕሬዝዳንቶች ሁሉም ከእስራኤል ጎን በመቆም ማንን ደሳቸው ያሉላቸው ትራምፕም የክኔሴቱ እርምጃ እንዳስቀይማቸው በግላጭ ተናግረዋል። የፓርላማ እንደራሴዎቹን በአረባ ሀገሮች መሪዎች ፊት እንደ ቃል አባይ አታስቆጥሩኝ ማለታቸውን በድረገጹ የጻፈው ደግሞ ዲ ደብልዩ ነው። ትራምፕ ቀደም ሲል እስራኤል ዌስት ባንክን በጭራሽ ወደ ግዛቷ አታጠቃልልም ሲሉ ለአረባ ሀገሮች መሪዎች ተናግረው ነበር። አበክረውም ቃል የገቡበት ጭምር አሁን ትራምፕ የእስራኤል ፓርላማ ሹሞችን ቃል አባይ አደረጋችሁኝሳ ቢሉ በዚሁ መነሻ ነው። ቢቢሲ እንደጻፈው ጠቅላይ ሚኒስትር ቤንያሚን ኔታንያሁም የእስራኤል ፓርላማ ፖለቲከኞች ጉዳዩን የሚቆሰቁሱት ፖለቲካዊ ነውጥ ለመቀስቀስ አለመሆኑ ነው በሚል ተቃውሟቸውን አሰምተዋል። እስራኤል ዌስት ባንክን ከ58 ዓመታት በፊት ከተካሄደው የስ ስድስቱ ቀናት ጦርነት ወዲህ በጦር ኃይል እንደያዘችው ነው። በዓለም አቀፍ ሕግ መሰረት ዌስት ባንክ የፍልስጤማውያን ይዞታ ሆኖ ይታወቃል። ይዞታው የፍልስጤማውያን ቢሆንም በዌስት ባንክ እስራኤል እጅ ረጅም ነች፣ ማናለኝ ከልካይ ባይ። በዌስት ባንክ ሙሉ የጸጥታ ቁጥጥሩ በእስራኤል ጦር እጅ ነው። ከ58 ዓመታት በፊት በጦር ኃይል ተቆጣጠረችው ወዲህ በየጊዜው የአይሁዳውያን የሰፈራ መንደሮችን እየገጠገጠችበት ነው። በዌስት ባንክ መቶ ስልሳ የሰፈራ መንደሮች ከሰባት መቶ ሺህ የማያንሱ የእስራኤል ሰፋሪዎች መኖሪያ ቤቶች ይገኛሉ። እስካሁን አይሁዳውያን ወደ ዌስት ባንክ ዘለው በመግባት ይህን ያለ የሰፈራ መንደሮችን ሲገጠግጡ በአለም አቀፍ ደረጃ አረበ፣ በሕግ አምላክ የሚሏቸው አልጠፉም። የእስራኤል ሰዎች ጆሮ ባይሰጡም ጥሪ ተማጽኖውን ነገር ባይሉትም በዚህ አዝማሚያ አሁን በጉዳዩ የተከፉትን የአሜሪካ ሹሞች ይሰሟቸዋሉ ወይ እያሰኘ ነው። እንደ ፈረንሳይ ያሉ የዓለማችን ታላላቅ አገሮች ሳይቀር በዚያ ሰሞን ለፍልስጤም ነጻ መንግስትነት እውቅና ሰጥተናል ቢሉ ዌስት ባንክን በሚያካትት ግዛት ጭምር ነው። አሁን የእስራኤል ፓርላማ እንደራሴዎች ዌስት ባንክን ወደ እስራኤልን ጠቀልለዋለን ብለው መነሳታቸው የፍልስጤም ነጻ አገርነት ጉዳይ መንገዱ ረዘመ ሊያደርገው ይችላል ተብለዋልም።